እናገዳለሁ ለምንድን ነው እንረዳለን እንረዳለን አንዴ አንዴ አንዴ ሚዩት አድርገው አይ ሚዩት አድርገው አንዴ ለምንድን ነው እናደዳለ? ኦሮሚያ ክልል ስጋ ለምንድን ነው የምናደደው? ቁስል ነው የምለው እውነቱን ነው የምነግራችሁ። ቅናት ነው ምናምን ምናም ትላለ የምን አባ ቀና በገዛ አገሬ ኦሮሚያ ምናምን ብለ ከፍ ላይ የወሰድከውን የራሳችን ችግር ነው የአድሚኒስትሬሽን ችግር ነው። መልሰን ሰሜን ምስራቅ ምራ ብለን መክፈል እንችላል። እናደዳለሁ ለምን ወደ እነሱ ብቻ ሁሉ ነገር ስለሄደ እያየውት ስለሆነ በአንድነት ድክመት ምክንያት እነሱ ጋር ስለሆነ የአንድነታችን መበሻቀጥ አናደኛል። ሁሉም ድርጅቶች እዛ ናቸው። ለምን አለመደማመጣችን፣ ተጫወቱብን እነሱ እንዲጫወቱ እጅ ሰጠናቸው ናቸው። ይሄ ሁሉ ብሔር ተበድሎ ሁሉ ድርጅት ሁሉ ነገር እነሱ ጋር ሲግበሰበስ፣ ሌሎቹ ስራ የለ፣ ድርጅት የለ፣ መቀጠር የለ፣ ምግብ የለ፣ ሁሉ ነገር እቅጠት፣ እያንዳንዱ ነገር እነሱ ጋር ሲገባ እንዴት ዝም እንላለን? ማነው የሰጣቸው? ሁሉ መሬቱ ወሰዱ። ድርጅቱ በሙሉ እነሱ ጋር እየገባ ለምን እነሱ የጮሁ? እዛም እዛ መሬቱ ሰፊ ስለሆነ ከላይ እስከታች በጥዋት ያዳርሱታል። ብዛት ኖሯቸው አይደለም፣ መሬቱ ሰፊ ስለሆነ ስለተሰጣቸው መሬቱን ስሙን ቀያየሩት እና ደብረ ዘይት የነበረውን አዳማ ቢሾፍቱ፣ ሻሸመኔን ሌላ ምናምን ስሙን ቀያየሩት፣ አዋሽ አርባም ቀያየሩት። የእነሱ እንዳልነበር ሁላችሁም ታውቁታላችሁ። ከሰላሳ አምስት በፊት መረጃ አለን ከሰላሳ አምስት ዓመታት በፊት ይህን ሁሉ ችግር እያየን ለምን ዝም እንላለን? እኔ እውነት ብሽቅ ነው የምኖሩ ያክል ሜድ ራሱ ያንቀጠቅጠኛል። አንዳንዴ እንዴ፣ እንዴት ነው ይህ ሁሉ ቦታ እነሱ ሊኖራቸው የቻለው? ከሌላው ኢትዮጵያ ከደቡቡ፣ ከወላይታው፣ ከምኑ ከምኑ፣ ከአፋሩ ከሁሉ ነገር እነሱ ጋር ተወስደዋል። ምን አይነት ሴራና ተንኮን ነው የተደረገው? ስለዚህ ይሄ ደግሞ ሲገርመኝ ይህ ማለት መሬቱ ስልሳ ፐርሰንቱ መሬት እነሱ ጋር ገብቶ እዛ ላይ የሚበቅለው ምርት ሁሉ ነገር ወደ እነሱ፣ በዛ ላይ ደግሞ አዲስ አበባ ዙሪያ ያለው በሙሉ ነው እነሱ ጋር አድርገው ይዛው ሁሉ ውስጥ የሚገባው ሃይማኖት። መድረኩን ተጠቀምበት አይ ቲንክ ነብያችን ተሰውረዋል። ተሰውረ እስከሚመጡ ድረስ እኛ መድረኩን እንጠቀምበት፣ ያለፉ ነገሮችን ጥቅም መድረኩ እንጠቀምበት። ሃይፋኖ ከዛ ነፍጠኛ ሲራለቀት እኔ ነኝ መሰለኝ። ታንክ ዩ። እንግዲህ ምንድን ነው ነብያችን በመጀመሪያ እንኳን ወደ ኬንያ በሰላም ገቡ ብያለሁ። ነብይ ደምሳሽ አሁን እንዳውም እኔ አሁን ሳስበው ነብይ ብቻ አይደለም ማረጎ መሆን ያለበት አነቃናቂ ነብይ ደምሳሽ መባል አለበት። ምክንያቱም አሁን የመንግስትን ከሌላው በተለይ አሁን ከሌላው አክቲቪስት በተለየ እርስዎ ነብይ ደምሳሽ ኢትዮጵያ ውስጥ ያለው ፕራክቲካል በተግባር በአይን በብረቶ አይተው ያለውን ችግር በደንብ አድርገው ለህዝቡ ለኢትዮጵያውያን እያጋለጡ ስለሆነ የሶሻል ሚዲያው አነቃናቂ ነብይ ደምሳሽ እንኳን ወደ ኬንያ በሰላም ገቡ ብያለው። አሁን ይሄ የአብይ አህመድ እውነት ሆኖ ነው ነብይ ምን አለ መሰሎት፣ አሁን አብይ አህመድ ሁሉን ህዝብ ነው ደቡቡን እየበደለ ነው፣ አማራውን እየበደለ ነው፣ ትግሬውን እየበደለ ነው፣ ወላይታውን እየበደለ ነው፣ አፋርን እየበደለ ነው፣ ሶማሌን እየበደለ ነው። ይሄ ፋሽስት ነው። ብልጽግና ማለት ፋሽስት ነው፣ ጸረ ህዝብ ነው፣ ጸረ ኢትዮጵያውያን ነው። የዘር ጭፍጨፋ በአማራ ላይ ታይቶ የማይታወቅ የራሱ ማህበረሰብ ላይ መንግስታዊ መራሽ የዘር ጭፍጨፋ በማህበረሰብ ላይ እየጨፈጨፈ እነሱ አራት ኪሎ ላይ ውስኪ በሀገራ ንብረት ኮራፕት የሆኑ ሙሰኞች፣ የተከማቹበት ሀገርን ወደ ቁልቁለት ውስጥ እየከተቱ ያሉ አደገኛ አራት ኪሎ ያሉ ወንበዴ ሽፍታ ናቸውና ነብይ ደምሳሽ እዚህ ጋር በደንብ ደምሳሽ ልታሰምርበት ይገባል። ነቢይ እዚህ ጋር በደንብ መሰመር መቻል አለበት። አስረግጠ መናገር መቻል አለበት። አራት ኪሎ ያሉ ወንበር የሽፍታ ናቸው። ከአብይ አህመድ እኮ ነቢይ ደምሳሽ በተሻለ ደረጃ በፍቅርሲዝም ኢትዮጵያ ሊመሩ ይችላል እኮ። ስሬስ ያሁን የተናገርኩ እና ነቢይ አብይ አህመድ የነቢይ ደምሳሽን ያህል እውቀት ቢኖሮ ሀገራችን እንደዚህ ባልተመጠበጠች ነበረ። ብልጽግና ወራሪ የሆነ መንግስት ነው። ብልጽግና አሁን ነብዩ እንዳልከው እኔ አሁን በህዝብ ለህዝብ ጥሩ አይደለም ብዬ ነው እንጂ እኮ አሁን ይሄ ጽንፈኛው ለጽንፈኛው ነው። ነብይ ደምሳሽ፣ ይሄ ጽንፈኛው እኮ ኢትዮጵያ ውስጥ አንድ ጋጥ መሬት የለውም እኮ እንዳልከው፣ እክብ ነው ይሄ ጽንፈኛው። መሬቱ የኢትዮጵያውያን ነው። የእኔ ነው የሚል ብሔር ምናምን ካለ ግን አንድ ጋጥ መሬት የለውም። ይህ አሁን እስከ አዲስ አበባ ሸገር ምናምን ይላል እንዴ፣ ባለ የሱ መሆኑ ማን ነው አስረግጦ የነገረው? ባሌ የሁሉም ኢትዮጵያውያን መሬት ባሌ የሁሉም ኢትዮጵያውያን መሬት። መሬት የለውም እና ነብይ ሞራሊ መጎዳት የለብህም። አሁን ወደ አራት ኪሎ እየመጣን ስለሆነ ኤቭሪቲንግ ለኢትዮጵያውያን አድርገን ሁሉም ኢትዮጵያውያን በሀገሩ ሰርቶ ኮርቶ ንብረት አፍርቶ በፍቅር በሰላም፣ በዲሞክራሲ፣ በመቻቻል፣ በፍትህ ኢትዮጵያውያን እንዲኖር ፋኖ የህዝብ ልጅ ፋኖ የኢትዮጵያውያን ልጅ እየመጣ ነው። ነቢይ ደምሳሽ፣ እርስዎም በሃይማኖቱ ፋኖ የሃይማኖት ነፃነት ያከብራል። እርስዎም በሃይማኖቱ ጾለት ያድርጉ። አብይ አህመድ በንግግር ብቻ አይደለም በፖለቲካ ንግግር ብቻ አይደለም፣ በጾለትም፣ በድዋም፣ በፍቅርሲዝምም በሁሉም ነገር ሰለት ብሏ እየተደረገ ፋሽስቱን የብልጽግና መንግስት በተባበረ ክንድ በተባበረ አንድነት እንገረስሰዋለን። አነቃናቂ ነብይ ደምሳሽ ወደፊት እንግዲህ ወደ ዋናው ፖይንት ስንገባ እውነት ለመናገር አሁን ከዚህ ትናንት ወይም ከዚህ ካሉበት እዚህ ከእምነቱ ስንወጣ ነብይ ደምሳሽ እውቀት ያለው ሰው ነው። ቅድም ከሞላ ጎደን ለማዳመጥ ሞክሬ ነበረ። ፖለቲካውንም ጥንቅቅ አድርጎ የሚያውቀው ነው። እውነት ለመናገር ወደ ፖለቲካው ጠቅልሎ ይገባል የሚል እምነትም አለኝ። ከዚህ የማንም መአይም እንኳን ሲያቦከው እየዋለ እንደ ነብይ ድምሳሽ አይነቶች ደግሞ ወደ ፖለቲካው ገብተው ፍቅር ሲዝም ንቅናቄ የማይፈጥርበት አንዳችም ምክንያት የለም የሚል ኮሜንት ነው የምሰጠው። በመቀጠል ከኛ ይልቅ ምድር ላይ ያለውን ሀቅና ፋክት እሱ ያውቀዋል። ለምን ኑሮበታል። እንደ ጥጃ እየተጎተተ አስራ ሰባት ጊዜ ሲታሰር አይተናል። የታሰረበት በሚያንጸባርቀው እምነትም ላይሆን ይችላል። ታርጌት የተደረገበት አይን ውስጥ የገባበት የራሱ የሆነ ምክንያት አለ። አንድ ቪዲዮም ሰምቼ ነበር። አሁን በነፃነት የምናገረው ለምንድን ነው? ከሀገር ስለወጣ አንተ ሰላይ ነህ፣ የፋኖ ሰላይ ነህ ተብሎም እንደታሰረ ቪዲዮዎች ወጥተዋል፣ እናውቃለን። ስለዚህ ከዚህ በኋላ ደግሞ ትናንት የታማበትን ሽንጡን ወጥሮ ተጽዕኖ እንደሚፈጥር ተስፋ አድርጋለሁ ማለት ነው። በመቀጠል አሁን ጥሪው ለአማራው አደለም፣ ወይም ለአማራው ብቻ አደለም። ሁሉም እየተበደለ ነው። ወላይታው፣ ሲዳማው፣ አፋሩ፣ ጉራጌው፣ ትግሬው፣ ንጹህ ንጹዎቹ ማለት ነው። ኦሮሞ፣ የኦሮሞ ወጣት ንጹዎች ካላችሁ ይሄ ስርዓት ይዞን የሚጠፋ ነው። አሸናፊና ተሸናፊ የለውም። ወደ ወደ ሲቪል ወደ ዘር ሊያወርደው ነው። ይህ ከመውረዱ በፊት ግን ወጣቱ ነቅቶ በአንድነት ተነስቶ ይህ ስርዓት መገርሰስ አለበት የሚል ጥረን ያቀረው ነብይ ደምሳሽ ማለት ነው። ይህን የሚቃወም ደግሞ እንግዲህ አንደኛ የገዳይ ቡድን የሆነ ነው። ሁለተኛ የዚህ የስርዓቱ አገልጋይ የሆነ ቀንበር ተሸካሚ ነው ማለት ነው። ሶስተኛ ደግሞ ደሃ ተበደለ፣ ፍርድ ተጓደለ የሚልን የሚቃወም ይህ ምንድን ነው? ከስርዓቱ ጎን ቁሞ አንተን ለማጥፋት ጊዜና ሰዓት የሚጠብቅ ነው ማለት ነው። ከስር ከዚህ በፊት ሁልጊዜ ቁጭ ነው የሚሆኑ እሰይ እያሉ አየሁኝ፣ በጣም ማከብራቸው እህቶች የነበሩ። እንዴት የሰው ልጅ ለምሳሌ ነብይ ደምሳሽ እንውሰድ ቢባል መሬቱን ተቀምቷል፣ የባንክ ገንዘቡ ታግዷል፣ በየጊዜው የፋኖ ሰላይ ነው እየተባለ እየተቆተተ ሲታሰር ነበረ። አሁን ከዚህ ከሚያደርገው ከእምነት ወጣ ስንል ማለት ነው ለምን ለምን፣ ስለዚህ ከዚህ ያላችሁ የደቡብን በለው የትግራይ ወጣትም ካለ የኦሮሞ ወጣትም ካለ የማንኛውም ብሄር ብሄረሰብ ንጹህ ዳ ተበደለ፣ ፍርድ ተጓደለ ብለ አብዮት ማስነሳት አለብ። ለምን አማራውን አጥፍተ መኖር አትችልም። በቀይን አስረግጬ ነው የምናገረው። አፈናቅለ፣ ከኢኮኖሚው አስወጥተ፣ ከመሬቱ አፈናቅለ፣ ገለ ልትጨርሰው አትችልም። ጓደኛ ሲታማ የኔ ብለ ስማ። አንተ ደህና መሆንን ለማረጋገጥ ጎረቤት ደህና ይደረል የሚባል ነገር አለ። ስለዚህ ከዚህ ባንኩን አግደ መሬቱን ነጥቀ አፈናቅለ ከኢኮኖሚ ሲስተም አስወጥተ በድሮን ጨፍጭፈ ልትቀጠል አትችልም። ይህን ደግሞ ይህን ጥቁር ዘመን ይህ ወጣት ከዚህ ከዘረኝነት ምንጭ ወጥቶ በሰብአዊነት ለምንድን ነው እስቶፕ አማራ ጄኖሳይድ ብሎ ያለውን ትግል መቀላቀል አለበት የሚሉ ያለ ነብዩ ደምሳሽ ማለት ነው። ያ ከዚህ ትግል ደግሞ ሁላችንም መቀላቀል አለብን ነው ጥሪው። እየሰማን ከሆነ አሊያስ ያው እንግዲህ ቀጣዩ ምንድነው የሚሆነው? እኛ እንግዲህ ብዙ ኤነርጂ ላለመጨረስ ብዙ ሀይል ላለማውደም አገርን እንደ ሀገር ሳንተዛዘብ ለመቀጠል እንጂ የጀመርነውን ትግል መቶ ፐርሰንት እርግጠኛውን የመናገር የምችለው እውን እናደርገዋለን። ማን ያሸንፋል። ማንነታችን ይከበራል። ታሪካችን ይቀጥላል። የኢትዮጵያ ሕዝብ እንደ ኢትዮጵያ ተከብሮ ይኖራል። እኛ የማንም የብሔር ብሔረሰብ ጥላቸው የለብንም። ቅድም እንዳልኩት በግድ ተገደን ነው። አገደሉን፣ አፈናቀሉን፣ አሳደዱን ምን እናድርግ? አማራጭ የሌለው ምርጫን ነፍጥ አነሳን። በሰላማዊ ሰልፍ ተጠየቀ፣ በተለያየ ምክንያቶች ተጠየቀ፣ ነገር ግን ሚሰማን ስለዚህ፣ አማራጭ የሌለው ምርጫ አልሞት ባይ ተጋዳይ ምን መደረግ ነበረበት? ብረት መነሳት ነበረበት። ብረት አነሳን። እንግዲህ የምታዩት ምንን ክዝ እንኳን በዚህ ሳምንት ባለፈው ሳምንት ውስጥ አፋባ ያመጣውን ድል ታውቃላችሁ ማለት ነው። ይህ ከሚሆን ግን ሁላችንም የትኛውን ብሔር ተወላጅ በሙሉ ይህ ስርዓት በአንድ ላይ መቃወም አለበት። ነው ጥሪው የፍቅር ሲዝም ወይም ደግሞ የነብይ ደምሳሽ ጥሪ ይህን ደግሞ እኔ አግሪ ማደርገው ነው። ለምን ተወደደም ተጠላም በአንድ ሀገር እስካለን ድረስ ያንተ ህመም የእኔ ህመም መሆን አለበት። የእኔ ህመም ያንተ ህመም መሆን መቻል አለበት። ፖይንቱ ይህ ነው። እና እንግዲህ ፍቅር ሲዝም አብዮት ይቀጥላል። ከዚህ በኋላ እንዲያውም ማንዴላ ብለን ልንጠራዋትም እንችላለን። ግን ኮሜንት መስጠት ምችለው ጥሩ ብሬን እንዳለ ስለማቅኝ አመሰግናለሁ ስለ አሳባችሁ። እኔ ግን ማንም አይደለሁም፣ ደምሳሽ ነኝ። ማንንምበደንሳ ስም እንትን ነው። ግን እንዲያው ለምን መሰለህ አስረግጬ የምናገረው ለምን መሰለህ ከዚህ አሁን ካለህበት ሙድ ስትወጣ እውቀት እንዳለ ስለማቅ የተማርክ እንደሆንክ ስለማቅ ነው። ለምን ወደ ፖለቲካው አቅጣጫ መስጠት የሚችል አቅም እንዳለ ስለማምን ነው። ይህን ኮሜንት ምሰጥ ማለት ነው ለምን ፖለቲካውን ግጥምትን አድርገህ ማስረዳት የሚችል አቅም ስላለ ከዚህ በፊት የነበርክበት ቦታ ጋራንትና ዋስትና አልነበረዋል። አሁን ግን ሁሉን ነገር አተ ለስደት ተዳርጋ። አንብቡት ይውላችሁ። አንዱን ወረቀት ይዤ ወጥቼ ነው ከተከሰስኩበት። እዛ ፍርድ ቤት እያለሁ አንብቡት፣ ይታያል ካሜራውን ወደ ባክ ድር ስክሪንሽት ያድርጉት። ባክ አድርገው ካሜራው ወደ ኋላ ሳ ወደ ኋላ ሳ ወደ ካሜራውን አዝረው ደግሞ ትንሽ ከፍ አድርጋት። ህገ መንግስቱ በመናድ ነው የሚለው። ይህ ህገ መንግስቱ ሊንዱ እሳቸው አናታቸው ይናድና ማለት ነው። ህገ መንግስቱ አይደለም ሊንዱ እሳቸው አስተካክለውና ነብይ ደምሳሽ ሙሉውን እስክሪን ሽት ያድርጉት። እንግዲህ ቅድም ስናገር የነበረ ፖይንት ነው ይሄ። ራቅ አድርገው ነቢይ ደምሳሽ በኃይልና በአቋራጭ ህገ መንግስቱ ለምን እኮ ነው የሚለው ይሄ ፕሮፓጋንዳቸው። ይሄ በጣም በጣም አረመኔና ገዳይ የሆነ መንግስት ምንድን ነው የሚያስፈልገን? እንደ ደምሳሽ ነቢይ አይነቱ ወጣቶች የተማሩ ብሬን ያላቸው ህዝብ ሞ እንደ ሰው ማሰብ የሚችሉ ሰዎች ወደፊት አድርገን፣ አንድነት ሀይል ነው። እንደ ፍቅርሲዝም ነጻነት ታጋይ ሆነን ሰው ሰው በመሆኑ ብቻ መሞት የለበትም። የአንድ ሞት የኔ ነው የሚል ተአምር ተነስተን በአንድነት ሀገራችን ሰላምና ጸጥታውን ማስከበር እንችላለን። አምፖል ባትሪ ምን ስላበራህ ለውጥ ሊመጣ አይችልም። ነገ ያንተ ቤት ኢትዮጵያን ልትባል የምችለው የምንኖርበት ሀገር ላይ የሚደርስ መሬት ነው። እቺ መሬት አፍርሰው በህጋዊ ድሃ አረኩ ተብለ በምትባረርበት ሀገር ላይ አይ ህግ አለ ለኔ ሆነኛ ብለ ሹሩ ቀር ይሄ የሞት ቅዠት ነው ብዬ ነው የማስበው። ቀጥሉ። ያ በትክክል አይ ቲንክ ነብይ ደምሳሽ እያስተካከሉት መሰለኝ። ቴንክ ዩ። በጣም በደንብ ሂዶበታል ነው ትንሽ ይሄው ናችሁ ጋይስ፣ መንግስት ለማለት ስለሆነ በጣም ያሳፍራል። መንግስት ብለን መጥራት አይቻልም። ለምን የመንግስትን ስራ እየሰራ ስላልሆነ፣ ስለዚህ ይሄንን ቡድን ይሄንን አሸባሪ ቡድን አራት ኪሎ የተቀመጠው ህጋዊ መስሎ የተቀመጠውን ቡድን በአጭር ጊዜ ማሰናበት ያስፈልጋል። ለምን መሰላችሁ? ብዙ ህዝብ እየገደለ ነው። አሁን ደግሞ ሌላ ጦርነት፣ ትልቅ ጦርነት ከጎረቤት ሀገር ሊጀመር ነው። ብዙ ወጣቶች ማዳን አለብን፣ ካይስ ወደ ውትድርና የሚገቡ ወጣቶችን ማዳን ያስፈልገናል። በዛም በዚህ መሸባሸብ ያስፈልገናል። በዛም በዚህ ብለን ህዝብን ማዳን ያስፈልገናል። እየተበተነ ነው። ብራችን ድሮ ከኪሳችን ትንንሽ ብሮች ይዘን ሄደን አንድ በግ እንገዛ ነበር። ነብይ ደምሳሽ ቀጥ አድርገው ካሜራውን። አሁን ግን አንድ ዶሮ ለመግዛት እንኳን አንድ ኩርት ፌስታል ሙሉ ብር ይዘ መሄድ አለብን።